የዚህ አካባቢ ነዋሪዎች ጽዳትን ባሕል ካደረጉት ሰነባብተዋል። እዚህ አካባቢ እንደምትመለከቱት በአረንጓዴ ደኖችና አትክልቶች እየተሸፈነ ነው። እንዲሁም መሬቱ አንዲትም ቆሻሻ አይገኝበትም፣ ምክንያቱም አካባቢያቸውን እለት እለት ያጸዳሉ። ይሄ አካባቢ ያለ ነው በአቃቂ ቃሊቲ ክፍለ ከተማ ወረዳ ስምንት ብሎክ አንድ መንደር ነው። ይህ መንደር እንግዲህ እንደምትመለከቱት ለመተላለፍም ሆነ ለማየት በጣም ውብ ስፍራ ነው። እንግዲህ ነዋሪዎቹ ከአመታት በፊት ነው ሰፈራቸውን መንደራቸውን ማስዋብ የጀመሩት። እንዴት ጀመሩት? ጠይቃቸዋለን። ይህ የምታዩ አካባቢ በጣም እጅግ የሚያስጠላ እንዲህ ቆመው ለማውራት አይደለም እንደ ቆመው ለማለፍ እንኳን የሚዘገንን አካባቢ ነበርና በቁጭት ተነሳሳውና እኔን ይቺ የምታያትን አካባቢ የመጀመሪያ ዙር የጀመርኩት ከዛ በኋላ ሀሳቡ ከተወሰነ ከአመት ከሁለት አመት በኋላ ሁሉም እንዲቀበሉ አደረግን። ምክንያቱም እኔ ብቻዬን ምንም ማምጣት ስለማልችል ሁሉም ካልተቀበሉ ሀሳቡን ሼር ካላረገ ብቻዬን ምንም ማድረግ ስለማይቻል እኔ የጀመርኩትን ለሁሉም ሀሳቡን ማሰራጨት አቅም ለሌለው አትክልት መግዛት ስለማይችለው አትክልት እየገዛን ሀሳብ እየሰጠን በውሃም በአፈርም በምንም በኮምፖስትም እየተንከባከብን የጋራ እንዲሆን ጽዳት የጋራ እንዲሆን እኛ ተናግረን በፊት እኛንን አትጣሉ እንደዚህ ነበር። የአካባቢውም ሰው መንገደኛው ነው። አሁን እውነት የምነግርሽ ማንም ሰው ቆሻሻ ለመጣል በጣም ይጸየፋል። ባስኬቶች አዘጋጅተናል። እነሱ ውስጥ ነው ቁጭ የሚያደርገው እንጂ ማንም ሰው ቆሻሻ መሬት አይጥል። በዚህ መንደር ጽዳት ለነገ የሚባል ስራ አይደለም፤ ይልቁንም እለት በእለት ሁሉም ነዋሪ ኃላፊነት ተሰምቶት የሚያደርገው ተግባር እንጂ። ታዲያ የአካባቢው ነዋሪዎች ጽዳትን ከልምድ አልፈው ባህል እስከ ማድረግ ደርሰዋል። ጥቂት መንደሮችና ጥቂት ውበት፣ ጥቂት ሰፈሮች ብቻ ጽዱ ስለሆኑ ከተማችን፣ ሀገራችን ጽዱ ሆነች ማለት አይቻልም። ሁሉም የአዲስ አበባ ከተሞች፣ ሁሉም የአዲስ አበባ ብሎኮች፣ ድፍን የኢትዮጵያ መንደሮች ሳይቀሩ ጸዱ ኢትዮጵያን ለመፍጠር ሁሉም ነዋሪ የራሱ ርብርብ ማድረግ መቻል አለበት። እኛ ሰፈራውን ጽዳት ባህል ነው። እኛ በሳምንት ሁለት ቀን ሶስት ቀን እቺን መንደር ካልጠረገን ያመናል፣ በቃ እጃችን እግራችን ሁሉ ያመናል። የሆነ ቅር የሚለን ነገር ምግብ እንዳልበለን ነው የሚጎለን ነገር እንዳለ ባህል አርገነዋል ማለት ነው። ደግሞም ወደ አቶ አወቀ ገላው መንደር አቃቂ ቃልቲ ክፍለ ከተማ ወረዳ ስምንት ብሎክ ስድስት ጎራ ስንር ለመኖር የሚያስመኝ የአካባቢ ገጽታና ንጽህናን ተመልክተናል። ከዓመታት በፊት ይኖሩበት የነበረው አካባቢ ግንባታቸው ያልተጠናቀቁ ቤቶች ይበዙበት ነበር። ታዲያ አካባቢያቸውን ምቹና ጤናማ ለማድረግ በከፍተኛ ተነሳሽነት መስራት ይጀምራሉ። ካለማንም ግፊት አካባቢያቸውን በማጽዳት እጽዋቶችንና አትክልቶችን በመትከል አሁን ላይ ለእይታ የሚማርክ ጽዱ መንደር በመፍጠር አሻራቸውን አኑረዋል። የተሻለ ጽዱና ውብ ለማድረግ በተለይ ከተማችንን በመጀመሪያ ከምን ይጀምራል? ከመንደር ነው የሚጀምረው በመንደር እንደ መንደር ብጀምርልሽ እኛ መንደር በሳምንት አሁን ለምሳሌ ጽዳቶችን በዘመቻ እናጸዳለን፣ በወር እናጸዳለን፣ በየቀኑ እናጸዳለን። በወር በአጠቃላይ የአካባቢ ጽዳት ግንዛቤ እያለው ነው፣ ግንዛቤ እያደረበት ነው። ጽዱ ኢትዮጵያንነት፣ ጽዱ አዲስ አበባን ለማድረስ የግል ተነሳሽነት በመጀመሪያ ያስፈልጋል። ይህንንም ተሞክሮ እያልኩሽ ለኮ ቅድምም ህብረተሰባችን ይህን ተሞክሮ አውቆት በየጓሩ ዙራችሁ ብታዩ በየጓሩ አትክልት በየጓሩ ችግኝ የየጓሩ አትክልት የማስዋቢያ የጥላ የምን የአረንጓዴ ልማት ምናምን እያልማ ነው ያለ። በዚህ ወረዳ ብሎክ ስድስት ማህበር ቤት ነዋሪዎችም ከዚህ ቀደም የቆሻሻ ማከማቻ የነበረን ስፍራ ከወረዳው ባገኙት ፍቃድ መሰረት መንደሩን ጽዱ ከማድረግ አልፈው የልጆች የመጫወቻ ስፍራ በራሳቸው ወጪ ገንብተዋል። በዚህም ከራሳቸው አልፈው ለትውልድ መትረፍ ችለዋል። ገጽታው እውነት ለመናገር ይሄ መውጫ መግቢያ ስለሆነ ይህ አካባቢ ቆሻሻ ነበር። እዚህ ጋር ደግሞ የነበረው የዚህ የኮንስትራክሽን ማቴሪያልስ ተረፈ ምርት ማከማቻ የነበረ ቦታ ስለነበረ ዌልካሚንግ አይደለም። አሁን ግን ተለውጦ እንደምታዩት በጣም ስብ የሆነ ቦታ ነው፣ መስብ የሆነ ቦታ ነው ለማለት እንግዲህ። አሁን ለልጆቹ የገነባ ነው ይህ አካባቢ፣ የልጆች የህፃናቶች የእግር ኳስ መጫወቻ የባስኬት ቦል፣ እንዲሁም የትንንሽ ህፃናቶች ከአምስት ዓመት መታች ለሆኑት ደግሞ የጅዋጅ ወይና የተለያዩ መጫወታዎችን እዚህ አዘጋጅተናል። ይህ ውብ ስፍራ ከዚህ ቀደም እንዲህ ያለ መልክ አልነበረውም። ይልቁንም የቆሻሻ መጥያና የተለያዩ ነገሮች ማከማቻ ነበር። ለልጆች መጫወቻ ቀርቶ ለአካባቢው ነዋሪ ለማለፍም ጭምር የሚያስቸግር እንደነበር ነግረውናል። አሁን ግን የአካባቢውን ነዋሪ በራሳቸው መዋጫ አድርጎ ይህንን የመዝናኛ ስፍራ ጽዱ ኢትዮጵያን ገንብተዋል ማለት ነው። እንደምትመለከቱት እንግዲህ ልጆች በየእድሜያቸው የሚሆኑ የተለያዩ መጫወቻዎች አሉ። እዚህ መጥተው በአካባቢያቸው በነፃነት መጫወት ችለዋል። አዲስ አበባ ቆርቆሮ የታጠረ ቆርቆሮ ነበር። ስለዚህ ምንጮትበት ሜዳ በሚዳ ስላልነበረን እዛ ጋ ነበር ምንጮት። ግን ይሄ ከተሰራ በኋላ ምንጮትበት ሜዳ ማ አግኝተናል። እምናርፍበትንም ትምህርት ስላለቀም እምናርፍበትን ቦታ አግኝተናል። ጥራት፣ አረንጓዴነትና ፍሬሽ ስሜል ይሰጣል በጣም አሁን። ድሮ ይሄ ቆርቆሮ ምናም ሲሆን በጣም ነበር የሚያስጠላው። ግን አሁን ፍሬሽ ቦታ ምናም ተሰጥቶናል። አሁን ሰፈሩን ራሱ ብታይ በጣም ነው የሚያምረው። በጣም አረንጓዴነት ያለው ሰፈር ነው። አሁን በማህበረሰቡ ተነሳሽነት ይህን የመጫወቻ ቦታ ተሰርቷል። ከዚህ ቆሻሻ ትንሽ ሜዳ ስለሆነ ለማጫወት እንዳንመጣ ሽታ ነበረ። በራችን አካባቢ ስናጫው ደግሞ በኮብልስቶን የመውደቅ በጣም ብዙና በልጆቹ የስክሪን ታይም በቃ የሚያሳልፉት ስክሪን ላይ ነበረ። አሁን ያ እንትን ብሎ እዚህ በመጫወት ላይ ይገኛሉ። እጅግ በጣም ደስ ብሎናል። ይሄ ቢመች እንደ በወሩ አንድ ጊዜ ነው የሆነ መጫወቻ ቦታ ይዞ ለሚሄድ እሱም ከተመቸ ነው። ከጊዜው አንጻር ግን አሁን በቅርበት ነው ያለው። ልጆቻችንም በቅርበት እየተመለከትን ይኸው እንደዚህ እያጫወት እንገኛለን። ይህ መልካም የጽዳት ባህል የዚህ መንደር መገለጫ ሆኗል። ይሁንና ጽዱ ኢትዮጵያን እውን ለማድረግ ሁሉም መንደሮች መሰል የጽዳት ባህሎችን ማዳበር ይጠበቅባቸዋል።